ነብዩ አለይሂ ሰላቱ ወሰላም አንድ ሰው መጥቶ እሳቸው ዘንድ እኔ ነብዩ አለይሂ ሰላቱ ወሰላም ገንዘብ ተበድረውት ነበር እና መጥቶ ይሄ ሰውዬ ገንዘቤን የገንዘብን መልስልኝ አላቸው። ደግሞ እንደዚህ ቀለልና ገራ አድርጎ ሳይሆን፣ ጠበቅና ቆጣ ብሎ ነው። ግን እያናገርክ ያለኸው ነብዩ አለይሂ ሰላቱ ወሰላም ነውና ቋንቋህንም አገላለጽህንም አስተካክል ብለው ተቆጡት። የምታናግረው ማንን እንደሆነ ታውቃለሁ የምታናግረው ኮ ነቢዩ ዓለይ ሰላቱ ወሰላምን ነው። ለምን እንደዚህ ትሆናለህ አሉት ነቢዩ ዓለይ ሰላት ወሰላም። ሰውየው አሁንም ቆጣ ብሎ እኔ ሀቄን ነው እየጠየኩ ያለሁት እና ገንዘቤን ይስጡኝ ብሎ ነቢዩ ዓለይ ሰላቱ ወሰላም ላይ ቁጣውን ቀጠለ እና ነቢዩ ዓለይ ሰላት ወሰላም ሰሃቦቹን ሀላ ማዕ ሳሒቢ ልሐቅ ኩንቱም ሐቅ ካለው ሰው ጋር አትሆንም ነበር እንዴ ለምንድነው ብለ የምታግዙት እሱም እኮ ሐቅ አለው ብለው ነብዩ ዐለይሂ ሰላቱ ወሰላም ሰውየውም ያው ቋንቋው ከርዳዳ ቢሆንም አገላለጹ ጥሩ ባይሆንም ፊቱ ጨፍጋጋ ቢሆንም ግን ሐቅ አለው ሰውየው ብለው ነብዩ ዐለይሂ ሰላቱ ወሰላም ሰዎቹን እድል ሰጡት እና ነቢዩ ዓለይሂ ሰላም ኸውላ ቢንት ቀይስ ጋላኩና አንቺ ጋራ ተምርካለ አበድሪንና የዚህ ሰውዬ ነዳ እንክፈላ አሏት። አንተ አባቴ ሆይ ነቢዩ ዓለይሂ ወሰላምን አበድርሃለው የጠየከኝን ተምርኔ ጋለ ውሰድ አለቻቸው። ለዛ ሰውዬ ነቢዩ ዓለይሂ ሰላም ብድራቸውን ከፈሉት። ከዛ ነቢዩ ሰለም ምን አሉት? አሁን ግን የነበረብኝን ብድር መለስ ሁሉ ወይ ሐቅህን አገኘህ ወይ ብለው ጠየቁት። አዎ ሐቅን አግኝቻለሁ አላቸው። ነቢዩ ዐለይሂ ሰላቱ ወሰላም ኡላኢከ ክያሩ ናስ ኢነሁ ላቁዲሰት ኡመቱን ላ የእዙ ዳዒፉ ፊያ ሐቀሁ ገይረ ሙታታ አሉ። አንድ ኡማ አላህ የተሻለ ደረጃ ላይ ያደርሰውም አሉ ሐቁን ለማግኘት ምንም አይነት አዛ ሳይደርስበት፣ ምንም አይነት ችግር ምንም አይነት መከራ ሳይደርስበት የሌላ ሰው ከሌላ ሰው ሐቁን መቀበል የሚችል ሰውን የመሰለ ህዝብ መካከል ሐቁ የተወሰደበት የተገፋ፣ የተበደለ ሰው ተበድያለሁ እና ሐቁን መልሱልኝ ብሎ ሐቁን ማግኘት የማይችል ሰው ያለበት ህዝብ አላህ አያዝንለትም አሉ ነቢዩ ዐለይሂ ሰላቱ ወሰላም እራሳቸው ላይ። እንግዲህ ሰውየው ምን አለበት አበድር አለው? አንዳንድ ሰው ብድሩን ከመመለስ በላይ በጣም ያናደደኝ ሰው ፊት ብድር አለበት ማለቱ ነው፣ ስሜ መነሳቱ ነው ምናምን ብሎ ራሱ አልከፍለውም ምናምን ሁሉ ይላል። ስሜን አጥፍቶ ምናምን ይላል። ስለዚህ የሰው ሀቅ የሰው ሀቅ ነው። የሰው ልጅ ያው ሀቅ ያለበት ሰው ሰውየውን ተለማምጦም አግባብቶም ጊዜ ስጠኝ፣ አርዝምልኝ፣ እንደዚህ አርግልኝ ነው እንጂ ማለት ያለበት። ሀቅ ቢኖርብኝስ ለምንድን ነው እንደዚህ የሚያናግረኝ ማለት ትክክል አለመሆኑ ነቢዩ ዐለይሂ ሰላቱ ወሰላም አናገሩን ማለት ነው እና ጃብር ብን ዓብድላህ ባስተላለፉት ሐዲስ ነቢዩ ለ ሰላት ወሰላም ከሀበሾች ሀበሻ የመጡ መሀጀሮች ወደ ሀበሻ ሲመለሱ ምንድን ነው አሉ። ነቢ ስ ሰሓቦቹን ሰብስበው አህዋል ይሰበስባሉ። ኦኬ መካ ከሀበሻ ሄዳችሁ ነበር፣ እስቲ እዛ ምን አያችሁ፣ ስለዛ ህዝብ ያያችሁት የሰማችሁት የገረማችሁ ነገር ምንድን ነው ብለው ነብዩ ለ ሰላት ወሰላም ጠየቁ። አንዱ ምን አለ፣ ነቢዩ ለ ሰላት ወሰላም ሆይ አላቸው እኛ ተቀምጠን እንዳለ አንድ ሴት ከትልልቅ ባልቴት፣ አሮጊት ከሆኑ ሴቶች አንድ ሴት መጣች እና ውሃ ተሸክማለች እና ከነሱ መካከል ያቺ ሴት ውሃ ተሸክማ ስትሄድ አንድ ልጅ ደግሞ ጭራሽ የተሸከመችውን ነገር መሸከሟ ሳያንሳት በእጁ ገፋት፣ ጣላት እና እንስራዋም ተሰበረባት እና ይሄን አይቼ በጣም ገርሙኛል ብሎ ነገራቸው። ከዛ በጣም ገርሟት ዙራ እያየችው፣ አንተ ልጅ እንዴት እንደዚህ አይነት ነገር ታደርጋለህ? አላህ ፊት የውመል ቂያማ አላህ ሲፋረድ እፋረድሃለሁ። እኔን ዛሬ ጉልበት አለኝ ብለህ ብታሰቃየኝ አላህ ፊት አለቅህም፣ አላህ ፊት እንገናኝ አለችው። ከዛ ነቢዩ عለ صላة وሰላም እና ሉ صደቀት ثመ صደቀት ከይፈ ዩቀዲሱ لላ ቀመን ላ ይؤከذ ضፍهም ምን ሸዲድ እንዴት እንዲህ አይነት ነገር ሲደረግ እያዩ ሌሎች ሰዎች ዝም ይላሉ። ይህ ህዝብ ቅዱስ ህዝብ አይደለም። ቅዱስ ህዝብ አንዱ ለሌላው ደካማው በጎረቤቱ በአጠገቡ ባለው ሰው ተማምኖ አደጋ አይደርስብኝም ብሎ መኖር መቻል ያለበት ህዝብ ነው። ደካሞች ግን ሲሰቃዩ ያየ ዝም የሚል ሰው አላህ የሚወደው ህዝብ አይደለም ብለው ነቢዩ አለይሂ ሰላቱ ሰላም ተናገሩ። ባረከላሁ ፊኩም። አሁን ሰው አንዳንድ ሰው ሞባይል ሲሰረቅም ሰው ሲቀማም ሲሰረቅም ምናምን አገባኝ ብሎ ዝም ይላል። ሰው ልጅ የሚችለውን ነገር ራሱን መበደል እንደማይፈልግ ሁሉ ሌላ ሰው ሲበደልም ሌላ ሰው ላይ ግፍ ሲፈጸምም፣ አይሆንም በፍጹም ብሎ የሚችለውን ያህል የመከላከል ኃላፊነት አለበት። ለዚህ ነብዩ ዓለይ ሰላቱ ወሰላም እንዴት እቺ ሴትዮ የሁሉ በላ ሲደርስባት አይተው ዝም ይላሉ? ብሎ አንድ ሰው ተናገረ ማለት ነው። አብ ደርዛ ባስተላለፉት ሐዲስ ነብዩ አለይ ሰላቱ ወሰላም እብጉኒ ዱዓፋኩም አሉ። ፈኢነማ ትርዘቁና ወትንሰሩና ቢዱዓፋ። እኔ የደካሞች ነገር ያሳስበኛል። ደካሞችን በማገዝ የተቸገሩ ሰዎችን በመርዳት እኔንም ምርዱኝ የኔን ጭንቀት የኔን ሸክም አቅሉልኝ። ሰው ኃላፊ ሲሆን ሁሉም ሰው ብዙ ነገር ይነግረዋል። አንዱ መታመሙን፣ አንዱ ሕክምና ገንዘብ ማጣቱን፣ አንዱ ጎጆ መቀለስ ማቃቱን፣ አንዱ ትዳር መቀጠል ማቀቁ ሰው ልጅ በጣም ብዙ ነገር ይሰማል። እና ነቢዩ ዐለይሂ ሰላቱ ወሰላም እስቲ ያግዙኝ። እኔ የሚጨንቀኝ ጠንካራው ጎበዙ ብርቱ ሰው ወይም በህይወት ላይ ጣጣው ያልበዛ ሰው ብዙ አያስቸግርም። እኔ የቸገረኝና የሚያሳስበኝ ነገር የሚስኪኑ ነው። ሚስኪኖችን በማገዝ ሚስኪኖችን በመርዳት ደካሞችን አይዟችሁ በማለት እኔን አግኙኝ እኔን አግዙኝ እኔን እርዱኝ ብለው ይጥሉቡን ያሉ፣ ነቢሳ ብኒ ፋኩም አሉ እናንተ ራሳችሁ ፈኢነማ ቱርዘቁን አው ቱንሰሩን ብፋይኩም፣ አላህ እናንተን እርዝቃችሁን ሰፊ የሚያደርግላችሁ እገዛ የሚያደርግላችሁ ለደካሞች በማገዛችሁ ነው አሉ ዓብድላህ ብን ዓባስ ባስተላለፉት ሐዲስ ነቢዩ ዐለይሂ ሰላቱ ወሰላም ለይሰ ሚና መን ለም የርሓም ሰጊረና፣ ህፃን ልጅ አይቶ ለህፃን ልጅ የመያዝን ጉልበት ጡንቻ ትልቅነት አለኝ ብሎ ዝም ብሎ እየገለመጠ እየገፋ እየረገጠ የሚሄድ ሰው ለሰው መያዝን ሰው የኛ ሰው አይደለም አሉ። ትንሹ ደግሞ ታላቁን የማያከብር ሰው ግሌ የሸበተ ሰው ትልቅ ሰው ደካማ በሽተኛ ሰው መያዝንም ሰው ደግሞ ትክክል አይደለም። ወያምሩ ቢልማዕሩፍ ወያና አኒ ሙንከር በመልካም ማያዝ ከመጥፎ የማይከለክል ሰው ከእኛ አይደለም አሉ ነቢዩ ለ ሰላቱ ወሰላም። እና ባረከላ ፊኩም ነቢዩ ለ ሰላቱ ወሰላም በጣም የሚገርሙ የሰው ልጅ እርስ በርስ መተዛዘንና መተጋገዝ በጣም ወሳኝ ነገር መሆኑን ጉዙ ቦታ ይነግሩናል። አቢ ሁረይራ ባስተላለፉት ሐዲስም ነቢዩ ለ ሰላቱ ወሰላም አሳይ አለ አልመረት ልምስኪን አርመላ ማለት ባሏ ሞተባት። የቲሞች የምታሳድግ ሴት አጋዥ ነበራት፣ ባል ነበራት፣ አብራ ትኖር ነበር፣ የምትበላ የምትጠጣም፣ ያጫውታት የምታጫውተው ሰው ነበራት፣ ሞተባት። ስለዚህ ለዚህ ሴት የሚራራ ልቦና ሊኖራችሁ ይገባል። ለየቲምም ለምስኪንም የሚራራራ አጋዥ ልትሆኑ ይገባል። ባሏ ለሞተባት ሴት እና ለሚስኪን የሚጥር ሰው አሉ ነቢዩ ለ ላ ከአልሙጃሂድ ፊሰቢሊላህ ጦር ሜዳ ገብቶ ለእስልምና ከሚዋጋ ሰው ጋር እኩል ነው፣ አሉ። ልክ ሜዳ ላይ ጂሃድ ሰው ክላሽም ተሸክሞ ምንም ብሎ እስልምና ነስር አረጋለሁ ብሎ የሚዋጋ ሰው ካለ በአላህ መንገድ ላይ የሚታገል ሰው ካለ ልክ እንደዛው ይሄንን ደካሞችን ሚስኪኖችን ማገዝ ከዛ እኩል ነው፣ አሉ። እንደውም በሌላ ሐዲስም ወከል ቃይሚ ላይፍቱር ለሊቱ ሙሉ ምንም ሳርፍ እንደሰገደ ሰው፣ ወከሳይሚ ላይፍቱር አመቱን ሙሉ አንድም ቀን ሳያፈጥር እንደ እንደጾመ ይቆጠርለታል አላሉ። እስልምና ሰው መስገድ፣ መጾም፣ ዒባዳ ማረግ ምናምን ብቻ አይደለም። እስልምና የሰው ልጅ ከሱ ወጥቶ ለሌላ ሰው ማሰብ፣ ማገዝ፣ መርዳት፣ መጨነቅ የሌሎችን ደስታ መካፈል የሌሎችን ሐዘንም መሸከም የሚችል ስብዕና በእስልምና ውስጥ በጣም ትልቅ ነገር ነው። በሌላም ሐዲስ ነቢዩ ዐለይሂ ሰላቱ ወሰላም አነ ወካፊሉ ልየቲሚ ፊ ልጀነት ሃከዛ አሉ። እኔና የቲምን የሚያግዝ ሰው፣ የቲም ዋስ የሆነ ሰው ጀነት ውስጥ እንደዚህ ነው አሉ። ይሄ መሃላኛው ጣታቸውና የጠቋሚ ጣታቸውን አድርገው በዚህ ሁለት ጣት መካከል ያለችው ልዩነት ትንሽ ናት። እችን እያሳዩ አነ ወካፊሉ ልየቲም ይሃ ከዛ አሉ። ሰው ጎረቤቶቻችን፣ አካባቢያችን፣ ዘመዶቻችን፣ የምናቃቸው ሰዎች፣ የጎደለባቸው ሰዎች እንዳሉ ካወቀን የሞላልን ሰዎች ስለሆን አይደለም እዚህ ዱኒያ ላይ ረህመቱላህ አለይ ሼክ ሰዒድ አንድ ሁል ጊዜ የሚሉት ግጥም ነበራቸው ይህ ዱኒያ ዛሬ የሆነ በላዕ ደረሰ ብለን ለዛ በላ መሷኢብ ሙሲባ ደርሷል ብለን

ነቢዩ ዓለይሂ ሰላቱ ወሰላም ላይ ብዙ ሰለዋት ማውረድ ከነቢ ሰለም ጋር ያቀራርባል። በሰላቱ በዒባዳው በዚክሩ ብርቱ መሆን በጣም ጥሩ ነገር፣ በዛው ልክም ለሌላ ሰው ማዘንና ማገዝ በጣም ትልቅ ቦታ የሚሰጠው ነገር ነው ማለት ነው። በሌላም ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ምን ይላሉ? ሂሻም ኢብኑ ሑከይም ኢብኑ ሐዛም የሚባል ሰው አንድ ሰው ጋር አለፈና ሰውየው ጂዚያ፣ ጂዚያ ማለት ግብር አልከፈለም። ያው ይሄ ግብር የመንግስታት ስቴት መንግስት ሲመሰርቱ ከህዝቡ ከነጋዴውም ከተለያየ ሰራተኛ የሚሰበስቡት ግብር አለ እና ሽማግሌ ነው ሰውየው ግብር መክፈል አልቻለም። ያው ግብር አልከፈልግም ብለው ወታደሮች ረጅም ሰዓት ፀሐይ አቁመውት በፀሐይ ሲቃጠል

እኛ ስራም ኑሮን ሀብትም ኑሮን የምንቀጥራቸው ቤታችን ወጥ የሚሰሩ እቃ የሚያጥቡ ልብሳችንን የሚጠግኑልን ሰዎች ይኖራሉ። በጣም ጨካኝ መሆን ጥሩ አይደለም። አንዳንድ ሰው እንጀራ ይቆጥራል። ለምን ከዚህ በላይ በላሽ ይላል። ለምን እንደዚህ ያረግሽላል። ሁሌ ነጭናጫና ተሳዳቢ ነው፣ ገልማጭ ነው። ይህ ትክክል አይደለም። ስራ ለማስተካከል መሞከር አንድ ነገር ነው። ከዛ ባሻገር ከቤት ውጭ መስሪያ ቤቶቻችን ውስጥ ያሉንን ሰራተኞች ራህመት ያስፈልጋል። መበርታት እንዲሰሩ ማትጋት መቆጣት አግባብ ያለውም መስመር ያልሳተ ነገር ውስጥ ልክ መቅጣት አንድ ነገሩ ነው። ከዛ ባሻገር ግን የሰው ልጆች ከሚችሉት በላይ ወይም ደግሞ ህይወታቸውን የሚያማር ቅጣት መቅጣት ግን አላህ ሱብሓነሁ ወተዓላ የሚወደው ነገር አይደል። ስለዚህ ዱንያ ላይ ሰው አላግባብ የቀጣ ሰው አላህ ሱብሓነሁ ወተዓላ የቂያማ ቀን ይቀጠዋል። ነቢዩ ዓለይሂ ሰላቱ ወሰላም አቡ ሁረይራ ባስተላለፉት ሀዲስ

አንድ የእናንተ አገልጋይና ሰራተኛ ምግብ አብስሎ ወይም ጠብሶ ወይም ቀቅሎ ካቀረበላችሁ ያ ሰራተኛ እሳት መቶት ከዛ ደግሞ ጢሱ የምግቡ ቆንጆ መዓዛ አፍንጫ ውስጥ ገብቶ አፉ ገብቶ ምግቡን ካቀረበላችሁ ሰውየውን ና ቁጭ ብለህ አብረን እንብላ በሉት። እ እንዴት ከሰራተኛ ጋር በላለሁ ምናምን የሚል ነገር ሊኖራችሁ አይገባም። ደግሞ ምናልባትም የተሰራው ምግብ ትንሽ ሆኖ ከሰሰታችሁ ቁጭ ብለው አጠገባችን በልተው ይጨርሱብናል ብላችሁ ከስራችሁ ቆንጠር አርጋችሁ አቅምሱት። ቆረጥ አርጋችሁ ይችን ነገር ብላ ብላችሁ ስጡት እንጂ እናንተ እነሱ ሰርተው ለፍተው በልተው አምጥተው ከዛ ሁሉ ነገር እናንተ በልታችሁ የዶሮውንም አስራ ሁለቱንም የሚበላውን የሚረባ ነገር በልታችሁ ስጋውንም፣ ጠብሱን ሁሉን ነገር አርጋችሁ ያው ዛ መረቁን ብዩው መረቁን ብላው አትበሉ ያለ ይሄ ሀዲስ ነው። ቡኻሪ ሙስሊም ናቸው ያሉት ሀዲሱ። ይሄ አንድም ሁለቴም ቢሆን አጉርሷቸው። እዛው ቁጭ አድርጋችሁ ማብላት እንኳን ቢከብዳችሁ አንዴም ሁለቴም አርጋችሁ አብሏቸው። ሁለት ድስት ሶስት ድስት ለእኔ ገሌ ገሌ ምናምን ብዙ ምስልምና አፕሪሼት የሚያደርገው የሚያበረታታው ነገር አይደለም። አልአይኑ ሐቁንም አይንና ስም ገብቶ መሆት ውስጥ መርዝ ሊሆን ይችላል። ከቻላችሁ አብሎ አቁጭ አድርጋችሁ አብራችሁ ማብላት ከከበዳችሁ በሰሃን ቆንጥራችሁ ስጡ። በሰሃን ማብላቱም አብሮ መቀመጡን ከከበዳችሁ አጉርሷቸው ወይም ደግሞ ቆርጣችሁ ስጣቸው፣ ይላሉ ነቢዩ ለ ሰላት ወሰለም። አባዘር ረዲየላሁ አንሁ ጋ ተያይዞ የሚወሩ ብዙ ሐዲሶች አሉ። ነቢ ስ ሰለም ኢነከምሩን ፊከ። አንድ ጊዜ አንድ ሰሓባ ያው አንዳንድ ጊዜ ሰው ከሌላ የተሻለ ስልጣን አለኝ፣ ከሌላ የተሻለ ብር አለኝ፣ ከሌላ የተሻለ ክብር አለኝ ብሎ ሲያስብ ሌላ ሰው የመናቅና ወደ ታች አድርጎ የማየት ባህሪ ይኖረዋል። ይሄ ትክክለኛ ነገር አይደለም። ስለዚህ ለዚህ ነቢዩ ዓለይሂ ሰላቱ ወሰላም ጥሩ ምሳሌ ይሰጡናል። ሶሓቦቹ ጋር አንዱ ትልቁ ሶሓባ አንዱ ሶሓባ አንተ የባሪያ ልጅ አለው እና ነቢዩ ዓለይሂ ሰላም እነከ ምሩ ፊከ ጃሂል እያሉት እንደዚህ አይነት ቆሻሻ አስተሳሰብ የመሀይም አስተሳሰብ የመሀይም ስነ ልቦና የማይረባ ከንቱ የሆነ አስተሳሰብ ልቦና ውስጣል። ኢነከ ኢምን ፊከ ጃሂል እያሉ እንደዚህ ሌላን ሰው በእናቱ፣ በአባቱ፣ በፀጉሩ፣ በአፍንጫው፣ በቁመቱና ምክንያት ማዋረድ መናቅ የእስልምና ባህሪ አይደለም። እንደ እስልምና ዘረኝነትንና ጎጠኝነትን የተዋጋ ሃይማኖት የለም። በጣም ነው የተዋጉት ነቢዩ ዐለይሂ ሶላቱ ወሰላም በጣም በሚያሳዝን ሁኔታ ደግሞ ሙስሊሞች በጣም ኢንጆይ እያደረግነው የመጣነው የመጣ ነው ባህሪ ይመስላል። የእኛ ሰው፣ የእኛ ሰው፣ የእኛ ሰው ብሎ ሰው ሁሉ ራሱን ሁሉም ራሱን ቆልሎ ቆልሎ ቆልሎ በቃ ሁሉም በቃ ራሱ እኔ ብቻ ቤስት ነኝ እዚህ ዱኒያ ላይ የሚል ሰው በዝቷል። ነቢዩ ለሰላት ላ ንሳባ፣ ኢነከ ኢምሩን ፊከ ጃሂሊያ፣ መሀይምነት ኋላ ቀር የሆነ አስተሳሰብ ውስጥ አላሉት። እኸዋንኩም ኸዋሉኩም፣ የሰደብከው ሰው ወንድምህ ነው አሉት። ከዛም ደግሞ ሰራተኛ አንተ የእሱ አለቃ ሁነህ ነው አደል የተጀከርከው፣ ጃዓለሁ ላሁ ተሕተ አይዲኩ እነሱን እናንተ እጅ ጥሏቸው ነው አሉት። ፈመንካና ካነ አሁ ተሕተ የደይ ፈሊጥዕሙ የማያኩል አላህ አግርቶልህ ነው አንተ እጅ የወደቀ ሰው፣ አንተ አለቅነት በአንተ አዛዥነት በአንተ ስር የሚኖረውን ሰው ከምትበላው አብላው፣ ከምትለብሰው አልብሰው። ካአቅሙ በላ ትዘዘው፣ ካቅሙ በላ የሆነ ነገር ደግሞ ካዘዝከው አግዘው ዝም በለው ባርያ ነው የስራ ይልፋ ምናምን ብለ አትተው ብለው ነብዩ አለይሂ ሰላቱ ወሰላም ይሄ ነገር መጥፎ እንደሆነ ተናግረዋል። ስለዚህ ሰራተኞቻችንም ሆኑ ጓደኞቻችንም ሆኑ አንዳንድ ጊዜ ብዙዎቻችን ውስጥ ይሄ የጃሂልያ ቅርፊት ብዙዎቻችን ውስጥ አለ። ሰው ሲጋባ ሽምግልና ሲላክ አንዳንድ ጊዜ ሲያወራ ምናምን አንድም ሰው አሁን እዚህ ውስጥ ማናችንም ከማናችን በጎሳችን እናንሳለን ብለን የሚያምን ሰው የለም። ማመንም የለበትም። መናቅም መናናቅምም አያስፈልግም። ኢነ አክረመኩም ዒንደላሂ አትቃኩም። አላህ ዘንድ የተሻለ ሰው አላህን የሚፈራ ነው። የሰው ልጅ በስራው በተግባሩ፣ በጥረቱ፣ በትጋቱ፣ በጥንካሬው የተሻለ ነገር ሊደርስ ይችላል። አቢ መስዑድ በድሪ ባስተላለፉት ሐዲስ ምን ይላሉ? ራሳቸው አቡ መስዑድ ናቸው አባ መስዑድ ናቸው የሚያወሩት ምን ይላሉ? አንድ ባሪያ ነበረኝና አስቸግሮኝ በዱላ ገርፈዋለሁ አሉ እና ከኋላዬ፣ አንድ ድምፅ ሰማሁ እየገረፍኩት እያለ ዕለም አባ መስዑድ አንተ አባ መስዑድ ስማ አሉኝ አሉ እና ድምፁን የሰማሁ ሰው ቁጣ ስለነበረው የማን ድምፅ ነው ብዬ ለመለየት ተቸግሬያለሁ፣ አሉ ዕለም አባ መስዑድ ዕለም አባ መስዑድ ሲሉኝ አልገባኝም ማን ነው የሚናገረኝ የማን ድምፅ ነው ብዬ ድምፁ ግን ቁጣ ጎርናናነት ግን አለዋሉ እና ከዛ ቀረብ ሲሉኝ ነቢዩ ዓለይሂ ሰላቱ ወሰላም ናቸው ደነገጥኳሉ ዕለም አባ መስዑድ ዕለም አባ መስዑድ አንተ አባ መስዑድ ወቅ አሉኝ ከጄ ላይ ወረወርኩት አሉ ያዝኩት እንዱላ ዕለም አባ መስዑድ አናላ አቅደር ለይከ ሚንከ አላ ሀደ ልጉላ አንተ ዚህ ሰውዬ ላይ ጉልበት አለኝ ብለህ ነው ይህን የምታደርገው አላህ እኮ አንተ ላይ አንተ እሱ ላይ ካለህ ጉልበት በላይ አንተ ላይ አላህ ጉልበት አለው አላህ ከአንተ እዚህ ሰውዬ ላይ ካለህ አቅም በላይ አላህ አቅም አለው አንተ ይሄን ሰውዬ መቅጣት ከምችለው በላይ አላህ አንተ መቅጣት ይችላል ተው አሉኝ ተውኩኝ ይላል እና ጉልበትም አቅምም ምናምንም አለን ብሎን ጭካኔ ክፋት እስልምና የሚወደው ነገር አይደለም እና በጣም ደንግጬ ሁር ብያዋለሁ ባሪያ ነበር፣ ነጻ አውጥቼዋለሁ ነጻ አውጥቼዋለሁ አልኩኝ ይላል እና ነቢዩ ዓለይሂ ሰላቱ ወሰላም ሁር ባትለው ኖሮማ የቂያማ ዕለት አላህ በሳቱ ለመጥጠ ነበር አሉኝ አሉ። ለተፋሐት ከናሩ የሞ ለመሰ ከናሩ አሉኝ አሉ እና ነቢዩ ዓለይሂ ሰላቱ ወሰላም ጋራ አብዱላሂ ብን አምር ቁጭ ብለው ነበር። ሰሃባው ነው። አብዱር ረሕማን ምን ይለ ኸይሰማ እብን አብዱር ረሕማን የሚባለው ሰሃባ ከአብዱላሂ ብን አምር የሚባል ረዲየላሁ ዐንሁ ሰሃባ ጋር ቁጭ ብለን ነበራል እና ይሄ አብዱላሂ ብን አምር አገልጋዩ ሲመጣ፣ ለባሮቻችን ለሠራተኞቻችን የሚበላ ሰጣቸው ብሎ ጠየቀው። አልሰጠሁም አይደል ሂድና ስጣቸው። ከዛ ነብዩ ዓለይሂ ሰላቱ ወሰላም ገፋ አድርገው ሲናገሩ ሰምቻለሁ ይላል ይህን የሚያወራን ዓብዱላህ ብን ዓምር ነው ከፋ ቢልመርኢ ኢስመን አን የሕቢሰ ዓመን የምሊኩ ቁጠው የሚያበላቸውና የሚያጠጣቸውን ሰዎች ምግባቸውን ከልክሎ ወይም አስሮ ከመያዝ በላይ ትልቅ ወንጀል የለም ብለው ነቢዩ ዓለይሂ ሰላቱ ወሰላም ሲናገሩ ሰምቻለሁ ይላል የሚያበላውንና የሚያጠጣውን ሰው ከመከልከል በላይ አናዶኛል አበሳጭቶኛል ብሎ አንዳንድ ሰው ከሚስቱም ሲጣላ ቀለብ የሚከለክል ሰው አለ። ልጆቹም የታ አባታቸው ይራቡ የሚል ሰው አለ። በተለይ ደግሞ ከተፋታና ከተጣላ ሚስቱ፣ ልጆቹ ሲንከራተቱ ያለቅሱ ማየት የሚፈልግ ሰው አለ። ነቢዩ ዓለይሂ ሰላቱ ወሰላም ከፋ ቤልመሪ እስመን አንያሕቢሰ አመን የምሊቁ ተው፣ የምታበሉትና የምታጠጡትን ሰው፣ በእናንተ ስር ያለን ሰው ምግብ ከማሰር ከመከልከል በላይ መብት የለህም። በቃ ማብላት ከጀመርክ አቅሙ ከእስካለ ድረስ ማብላት አለብ እና ደደኝ፣ አበሳጨኝ፣ ገለመጠኝ፣ አልታዘዘኝም ምናምን ምናምን ብሎ ሰው አላህ የሰጠን እርዝቅ መከልከል አይቻል ስራ ነው። ካልተስማማ በስራ በዛው በስርዓቱ መገላገል፣ መለያየት አንድ ነገር ነው፣ ግን የሰው ልጅን እርዝቅ መዝጋት እስልምና አይፈቅድም ማለት። ስለዚህ ባረከላሁ ፊኩም። በሌላም ሐዲስ ነቢዩ ዐለይሂ ሰላም ከፋ ቢልመሪ ኢስመን አዩ አመን የቁል ራሱ አንዳንድ ሰው ቤተሰቦቹንም ሆነ ሌሎች ሰዎችን ሰርቶ የሚያበላ ምናምን የሚያጠጣ የሚያስተናግድ ሰው ከሆነ ያንን ስራውን ማጣት ወይም ደግሞ ያንን ኃላፊነቱን አለመወጣት ትልቅ ወንጀል ነው አሉ። ልክ መስገድ መጾም ግዴታ እንደሆነ ሁሉ በህይወት ውስጥ በእኛ ኃላፊነት ስር ያሉ ሰዎችን ችግር ላይና ረሃብ ላይ መጣል ራሱ ወንጀል ነው ስለዚህ ኃላፊነትን በአግባቡ ተወጥቶ የተቻለንን ያህል መስራት ያለብንም ስራ እየሰራን መኖር፣ መልካም ነገር መስራት ብዙ ነው፣ ጥሩ ነገር ነው። አቡ ሁረራ ባስተላለፉት ሐዲስ ነብዩ ላ ሰላም አላሁመ ኢኒ ሐርጁ ሐቅ ደዒፈይን አልየቲም ወልመርአሉ የሁለት ደካማ ሰዎች ጉዳይ በጣም ያሳስበኛል አሉ። ነቢ በጣም በጣም ነው ያሳስበኛሉ የቲምና ሴት ሚስቶቻችን፣ ልጆቻችን ዝሮ ዝሮ አላህ በአጋጣሚ ርዝቅም አቅምም ችሎታም ሰጥቶን በእኛ ስር ከሆኑ ያሉት እነዚህን ሰዎች ማሰቃየትና ማንገብገብ፣ ማናደድና ማንገላታት ነቢዩ አለይሂ ሰላቱ ወሰላም በጣም ይቆጡ ነበረ። ስለዚህ ባረካላህ ፊኩም፣ ይሄንና ሌሎች የመሰሉትን ነገሮች በማሟላት ለደካማና ለሚስኪን ሰዎች በማዘን ከአላህ ስብሐነ ወተዓላ ጋር ያለንን ግንኙነት ማሳመር ከሁላችን የሚጠበቅ ነገር ነው። እስልምና ከመስገድ ከመጾም፣ ሌሎች ኃላፊነቶችን ከመወጣት በተጨማሪ ለድሃና ለሚስኪን ማዘን፣ ማብላት፣ ማጠጣት፣ ለሌላ ሰው መቸገር፣ ሰደቃ እንደ ማውጣት፣ ጅሃድ ላይ እንደመሳተፍ፣ ዳዕዋ ላይ እንደመኖር፣ ኢልም እንደመማር፣ እንደማስተማር በጣም ቁም ነገር ያለው ነገር ነው። የሰው ልጅ ርቦት የሰው ልጅን ማብላት፣ ማጠጣት፣ መርዳት፣ ማገዝ ተራ ነገር አይደለም፣ ቁም ነገር ያለው ነገር ነውና። በተለይ ለሚስኪን፣ ለደሃ፣ ለሽማግሌ፣ ለአረጋውያን፣ ለአሮጊቶች፣ ለባልቴቶች፣ ለሚስኪኖች፣ ለይቲሞች ማዘን መራራት እነዚህ ሰዎችን መደገፍ እስልምና ከሚያዘን መልካም ነገሮችና እና ወሳኝ ነገሮች ነው። ባረከላሁ ፊኩም። ሁላችንም በተቻለ መጠን ኸይር ነገር በመስራት ከአላህ ጋር ያለንግኝ ለማስተካከል እንሞክር። ጀዓለን አላህ ወእያኩም ምን ለዚ የተሚኑ ሰና ሰላሙ ዐለይኩም ረመቱላ በረካቱ። ኹጥባ ምልክት በኋላ ሸሐሲን የምንላቸው ሸይኽ እዚህ መስጂድም አንድ ሶስት ዓመት አካባቢ ኹጥባም ይሉ ነበረ እኛንም ያግዙ ነበር። አሁን እዚህ ጃክሮስ መስጂድ ኢማም ናቸው። ግን ከቅርብ ጊዜ ወዲህ ትንሽ ታመውም ኦፕሬሽን አድርገው ህክምና ላይ ነበሩ። አሁን አንድ ቤት ያው እንዲሁ በጀማ አንድ ቤት ለእሳቸው ለመቀለስ ተሞክሮ ያላለቀ እዳለ እና ያው እዛ እሳቸው እኛም የእሳቸው ተማሪዎች ነ እኔም ኪታብ አቅርቶኛል እዚህ ከሱቢ በኋላ እዚህ ጋ ያቀሩን ነበር። እዚህ መስጅድም ያስተምሩ ነበር። ገርጂ መስጅድ የሚያስተምሩ ነበር። አሁን ጃክሮስ መስጅድ አሁንም ያስተምራሉ። ትልቅ ዓሊም ናቸው። ትልቅ ሸይኽ ናቸው። ሙፈሲርም ፈቅሂም ሉገዊም ናቸው። በባህሪያቸውም ሰው ፊት የሚቆሙ አይነት ሰው አይደሉም። እና ያው እንዲሁ ደረሶቻቸውም ካርቶን ይዘው የተቻላችሁን እገዛ አድርጉልኝ እያሉ ነው። ባንክ አካውንታቸውንም ካርቶን ላይ ጽፈዋል። እንሻላህ ከሰላት በኋላ የምትችሉትን ያህል አግዟቸው ያው ደካማ ማገዝ አላህ ሱብሓነሁ ወተዓላ ያዘዘ ነገር ነው በዛ ላይ መዓሊም ናቸው የእስልምናንም ኃላፊነት ሲወጡ የኖሩ ሰው ናቸው እና ሁላችን የተቻለንን ገዛ እናደርግላቸው ለማለት ነው ወጀዛኩሙላሁ ኸይራ